አህለን የፈንዲሻዎቹ ቤተሰቦች እንዴት ናቸው? ይሁን እንኳን ሰላም መጣችሁ። ዛሬ እንግዲህ እንደተለመደው በአዲስ ነገር በፈንዲሻዎቹ በሚዲያ ድምቀቶቹ ተከስ ብያላችኋለሁ። ዛሬ እንግዲህ አህሙ ብድሩን የማይመልስ አይወለድ ብሏል። እንግዲህ ዛሬ የትላንትና ሚስት አመጠውልህ ብላ እንግዲህ ፈኪዬ፣ በቀደም ከኔ ውጭ ወደ ውጪ የኔ የልቤ ንጉስ ነህ ከኔ ወዲያ ማንም ሴት እሱ የኔ ብቻ ነው። ማንኛሽም ወደ አህሙ ህይወት እንዳት መጪ የኔ ነው እሱ ብላ በግላጭ ተናግራ እንደገና ትላንትና ደግሞ ሚስት አመጠውልህ ብላ እንግዲህ እኛንም አወዘጋግባን እሱንም በጉጉት እውነታ መጣልኝ እን እንግዲህ ልዘወጅ ነው ብሎ ከሲንግልነት ልወጣ ነው ብሎ ልቡን ሲያሳርፍ ፕራንክ አድርገው ነበር። ነገር ግን ዛሬ ደግሞ እሱ ከኪያ ጋ እንግዲህ ተጣልተው አይታቸው የማታቀው ከካሜራ ማናቸው ጋር ተጣላን ብለው እንግዲህ ሲደባደቡ መሀከል እሷን አስደነገጧት ማለት ነው። አረ መልስ ማትችላለህ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ ከመጀመሪያው ከለ አ ብለ እንዲሁም ክርስቲያን ወገኖች ሰላም ያለ ሁላችሁን ባላችሁበት የአላህ እዝነትና ረህመቱ ይብዛላችሁ እያልኩ ሰብስክራይብ ያደረጋችሁ አበረታታች ማለት ነው የፈንዲሻዎች ወዳጆች እንግዲህ ፈንዲሻዎች ሰዎች በእኔ ቤት ብቻ ሳይሆን በሚዲያው ላይ የዩቱበሮች የዩቱብ ድምቀቶች ናቸው ማለት ነው። ሀቂቃውን ሲመጡ ስቀው ምናምን ሲመጡ ድምቅምቅ ነው የሚለው ማለቴ ለእኔ ብቻ አይደለም ለሁሉም ስለሆነ የሚዲያው ድምቀት ብለናቸዋል ማለት ነው። አህሙና ፈኪያን ያዘልቅላችሁ፣ አላህ ያጣምራችሁ በህላል እያልን እንግዲህ በዱአ እንጀምረዋለን ማለት ነው። ዛሬ እንግዲህ ትላንትና በዛ ልክ እንደዚህ ተሳቆ ነበር አህሙ ትላንትና እኛም ተወዘጋግበን እሱም ተሳቆ ነበር። ነገር ግን እኔማ መመለስ አለብኝ ብሎ እንግዲህ ቀለል ባለ ፕራንክ ከኪያ ጋር ተመካክረው ሌላ ካሜራማን አንጥተው እንድታምናቸው ምክንያቱም ኪያ ከቀረጻቸው ላታምን ስለምትችል፣ ሌላ ካሜራማን አንጥተው አህሙና ኪያ እንግዲህ ተጣልተው አይታቸው ማታቅም፣ እነሱም ተጣልተው አያውቁምና፣ እንደባደብ እና እናስደንግጣት። በአንቺ ነው አንቺ ጋር ከመጣ ወዲህ ነው ልጁ የተቀየረው እንበልና እናስደንግጣት ብለው እንግዲህ እሷን ከመምጣቷ በፊት እነሱ ተመካክረው፣ እሱ ተደበቀ፣ ኪያ ተደበቀ ማለት ነው። አይ የካሜራ ነገር እኮ እንደው የእንትን የፕራንክ ነገር ማለቴ። ይገርማችኋል እና። እንግዲህ እሱ ተደብቆ እሱ ሰላምታ እያቀረበ እንደገና ሁለተኛ ማለት ነው ሁለት ቀን ያው ከፈኪያ ጋር እንግዲህ ፈኪያ እያመረባት እየመጣኝ ልቡን እያሳተችው ሰላምታ አልቀራም ነበር። ነገር ግን መጨረሻውም ላይ ቢሆን ሰላም ቤተሰቦች በጣም ይቅርታ ይላል። ማሻላህ ነው ልጁ በነገራችን ላይ ምንም ነገር አያልፍበትም ማለት ነው። ነገር ግን ሁለት ቀን መጀመሪያ ስገባ። ፈኪያ እያስረሳችኝ ሰላም አላልኳችሁም ነበር ቤተሰቦች እያለ ዳግመኛ ሰላም እያለ እንግዲህ ያው የቪዲዮ ሲጀምር ደረስኩ እንድትል ማለት ነው እየጀመረ ሲል መታለች። እሷ ደግሞ ስትመጣ እንግዲህ ጥውልቅልቅ ብላ እንደው እኔ ተማሪ ሆኝ ማለት ነው ከትምህርት ቤት ስመጣ እንደሷ ነበር የምሆነው ፀሐይ ምናምን ሲመታኝ ምናምን አልችልም ነበርና ታሳዝነኝ ያለ ፈኪዬ ጥብ ልግልግ ብላ እንግዲህ መጣች። ጠዋት ብርድ ነበር ይህን ልብስ ለብሽ፣ አሁን ሞቀኝ፣ ቀዝቀዝ የሚያደርግ ነገር ግዛለኝ እያለች እንግዲህ ሰላምታ እያቀረበች ለወዴንሶቿም አህሙንም እንግዲህ እየጠየቀ ነበር። አብሽሪ ቪዲዮውን ስራና እንገዛልሻለን። በቃ ለሆድሽ ብቻ ነው አንቺ የምታሰላስሊው እያለ ነበር። እና እነሱ እያወሩ እያሉ እንግዲህ ኪያ ከተደበቀበት ብቅ አለ። ጦርነቱን ከፈቱ ትላላችሁ። አንቺ ነሽ፣ አንቺ ነሽ፣ አንቺ ነሽ ምንድን እየተባባሉ እንግዲህ፣ ምንድን ነው አንተ እኔ ሌላው ካሜራማን ይዤ መጥቻለሁ፣ ውህድልኝ። ምን ትሰራለህ እኔ ጋር እያለ እሱ ደግሞ ይቅርታ አልኳደን ላጠፋሁት ጥፋት እያሉ እንግዲህ እሷን እያዛጉ፣ ልታምንም የቻለችበት አላመነቻቸውም ነበር እናንተ በምግብ ነው የተጣላችሁት? አለጃቸው ገና ማለት ነው በምግብ ያኔ በቃ ኪያና አህሙ በምግብ አሰልችተዋታል እንበል እንግዲህ፣ ፈኪያን ማለት ነው ምግብ ስሪ፣ ምግብ ስሪ እያሉ አሰልችተዋታል መሰለኝ። እና በምግብ ነው የምትጣሉት በሌላ ነገር አትጣሉም ስትላቸው፣ በአንቺ ነው የተጣላ ነው እሱ ወደ አንቺ ከመጣ ወዲህ ነው የተቀየረው፣ አህሙ እንዲህ አልነበረም፣ በአንቺ ነው እያለ እንግዲህ በጣም አዛጓት። እሷ ደግሞ እባካችሁ እኔ ደክሞኛል እኔ ልሄድና ቁጭ በልላችሁ እናንተ ተደባደቡ፣ አለች እንግዲህ። ይህ እንግዲህ ምንድን ነው የሚያሳየው ከድካሟ የተነሳ ማለት ነው። በጣም በጣም መድከሙን ያሳያል እዚህ ጋር ማለት ነው። እንዴት ሰው ልጅ እየተጣላ የሰው ልጅ ቦክስ ሊገጥም እኔ ተቻችሁ ልሄድ ይባላል ? እዚያው ለመገላገል ነው እንጂ ማለት ነው የሚቻለው። እና እንግዲህ ነገሩን አከረሩባት፣ ባንቺ ነው ባንቺ ነው እያሉ አከረሩባት። እሷ ግን በጣም ስለደከማት ብትደባደቡ ራሱ ትቻችሁ ሊሄድ ነበር አለች። እንግዲህ ትቻችሁ ነበር የሚሄደው፣ ምክንያቱም እኔ አልቻልኩም፣ መቆም አልቻልኩም፣ ልቤ ወርዷል፣ ደክሞኛል፣ ጸሀው መጥቶኛል። ምንድን ነው ችግራችሁ? እያለችው አንቺ ነሽ፣ በቃ አንቺ ነሽ፣ አንቺ ከመጣሽ ወዲህ ልጁን ቀየርሽው ምናምን እያለው በጥፍ ያለው እንግዲህ። በኪያማ ካህሙጋ የሆነ ችግር እንዳለ ጠርጥር ጠርጥር እንጂ በቪዲዮ አማሃይት እኮ አጫወለህ በጥፊ ማለት ነው። ነቃበል እንጂ ምንድነው ችግሩ? ምን እያረክ እንደሆነ ያው ጠርጥር ማለት ነው። እኔም እንግዲህ እዚሁ ላይ እያያይዛችሁ እንጂ እና እኔ ምንድን ነው ያረኳችሁ? ምንድነው እኔ ከመጣሁ ወዲህ አንተና እሱ ያልተስማማችሁበት? እያለ ያው ኪያ እንግዲህ በደንብ ተወነው ማለት ነው። አሙሃዶን ቁጭ እንደማለት ይሆን እንደ መሰረቻችን ማለት ነገር ግን ያው ብድሩን በደንብ መልሷል ማለት ነው። ሀቂቃ ማለት ነው። እንግዲህ እንዲህ ነው። ብራንክ በቃ ብራንክ ቀለል ባለች መልኩ ልጅ ብራንክ አድርጋችሁ መለስ ወደው ያንኑ ተታቸው በ የከድካሙ የተነሳ ተታቸው ልክ ሄድ ራሱ መንገድ ጀምራ መልሰዋት እንደገና ብራንክ ነው አላት። በዚያ አሁን እኔ እኮ እናንተ በምግብ ነው ተትጣሉ ማያችሁ። አሁን በዚህ በዚህ መልኩ ትጣላላችሁ ብዬ አልገምትም። በእኔም እንደምትጣሉ አላስብም። በምግብ የተጣላችሁ መስሎ የነበር እያለች ድጋሚ እያሸፈችባቸው ነበር ማለት ነው። ሀቂቃ ፈኪያ በቃ አሰችተዋታል ማለት ነው። አህሙና ኪያ በምግብ ስራ አሰች ተዋታል ሀባይም ማለት ነው። እና እንግዲህ አህሙ በዚህ ልክ መልሷል። ፕራንኩር ማለት ነው። ነገ እንግዲህ ስቀው ነገ ደግሞ አምረው ስቀው ነው የሚመጡት ማለት ነው። እንግዲህ ይህ ምግብ ተምኔሎ ላይ የምታዩት ምግብ እንግዲህ ፈኪያ የሰራችው ምግብ ነው። ሳይበሉላትም ስለተጣሉ ነው እንደዚህ ያኮረፈችው ማለት ነው። ሀባይም ማለት ነው እና እንግዲህ ነገ በአዲስ ነገር ይመጣሉ። እኛ የምንመጣለን። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ስላዳመጣችሁን ከልብ እናመሰግናለን። የዛሬ ቪዲዮችን በአጭሯ አቋጨት አድርገን ይህን ይመስል ነበር። ሰላም አሌይኩም ወረመቱላ ወበረካቱሁ።